ሄኖክ ድንቁ አገባ። ብሬን ሳልቆጥብ ሰባት መቶ በባለፈው አውጥቼ የእርጅና መከላከያ ገዛሁ። የሰው ልጅ በየቀኑ እነዚህ አምስት ነገሮች አስፈልጉታል። አንደኛ 50 ግራም ፕሮቲን ማለትም ስምንት እንቁላል። ቀልደኛ ገበሬ በሰኔ ሞታል። አንዷ ስጋራ እያጨሰች ነው። ስጋራ ሎክሳ ማለት አንዷ ደግሞ ማለት ነው ከወንድ ልጅ ጋር ማለት ነው። እንደዚህ ኮብልስ ሆነ ዳር ላይ የሾረታት ነው አረንጓዴ፣ ቢጫ፣ ቀይ፣ ጥቁር ይቀያየራል እና ማለት ምኑ ነው የሚቀያየረው? ብልቴ ማለት ነው። ያን በቃ የጭፈራ ቤት መብራት ነው። ወላጆች በሰላም እንኳን ደና እንኳን ደና መጣች ልትሰሙ መልካም ዜና መልካም ዜና የዛሬ አበባዎች የነገ ፍሬዎች ማህበረሰብ የምትከተ ገደን ለመጋቢ ምክንያቱም የማህበረሰብ ፕሪንስፕል አንቺ ይመጣለው። ሰላም ሰላም፣ እንዴ ናችሁ? እንኳን ወደ ኤፍራታ ቲዩብ የዩቲዩብ ቻናል በሰላም በጤና በፍቅር መጣችሁ፣ እንኳን ደና ቆየኋችሁ። አረፍ አረፍ በሉ እንግዲህ እንደተለመደው እናንተን ፈታ ዘና ያደርጋሉ እንዲሁም ደግሞ የእናንተን ሀሳብ ተግሳጽ ይፈልጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብሰብሰብሰብ አድርጌ ከች በኮሮኮንች ብዬላችኋለሁ። እንግዲህ እንደሚታወቀው ይሄ ቤት አዲስ ነው። ለዚህ ቤት አዲስ የሆናችሁ ክቡራን አባላት ይህን ቤት ሰብስክራይብ በማድረግ ቤተሰብ ሁኑ፣ ፍቅር ስጡት። እንግዲህ እንደሚታወቀው በባለፈት ሁሉ አንድ አይኗ ተሰርቆ ትንሽ በምርመራ ሂደት ላይ ነው የሚገኘው። እንግዲህ ያንን በማስመልከት አልቀርም ብላ ወዴትም አልሄድም በማለት በመነጽር ተከሰታለች። እሷን የመሰለች ሞንደል ሞንደል ያለች ሰብስክራይብ የምትልበትን በተናለች። እሷን በመንካት እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፍ በማድረግ የዚህ ቤተሰብ አባል መሆን ይቻላል። ፍቅር መስጠት ይቻላል። ማበብ፣ መፍካት፣ መብዛት ይቻላል። እንዲሁም ኢትዮጵያ ውስጥ ለምትኖሩ እንግዲህ ቪፔን እያበራችሁ ብታዩ የበለጠ ደግሞ ፍቅሩ ኦቨር ኦቨር ነው የሚሆነው ኦቨር ነው የሚሆነው። እና በኒ የሆንባችሁ ቪፒን እያበራችሁ እዩ። ቪዲዮቻችንን የምንለቃቸውን ይመቻችሁ። ወደ ቪዲዮ ስሜ ነቢያት እባላለሁ። አሁን የማቀርብላችሁ መዝሙር ነው። ወላጆች በሰላም እንኳን ደህና እንኳን ደህና መጣችሁ። ልሰሙ መልካም ዜና መልካም ዜና ወላጆች ከመጣችሁ ጥሪያችን አክብራችሁ እግዚአብሔር ያክብርልን ብለናል ልጆቻችሁ ስላዳመጣችሁኝ ያመሰግናል። እድግ በል ከአይን ያውጣ እንደ ኩልትፍና ራሱ የዛሬ አበባዎች የነገ ፍሬዎች። እግዚአብሔር ምስክሬ ነው ክዳን ምረትን የቪዲዮ መስራት አልፈለኩም እና ግድ ሆኖብኝ ነው የምሰሩ። እኛ በኢትዮጵያ አቆጣጠር ከምሽቱ ሁለት ሰዓት ነው እና ሰፈራችን ላይ የሆነ ኮብልስቶን አለ እና ሁለት ሴትና አንድ ወንድ ነበሩ። አንዷ ስጋራ እያጨሰች ነው፣ ስጋራ ለኩሳ ማለት ነው። አንዷ ደግሞ ማለት ነው ከወንድ ልጅ ጋር ማለት ነው እንደዚህ ኮብልስቶን ዳር ላይ የሾረታት ነው እና እንደዚህ እየሾረቱ እንደዚህ ገላችሁን ቸርችሎ ሶሻል ሚዲያ ላይ ይወጡና ገንዘብ የሎሎ ወንድ በአናቱ ይተከል ምናምን የሚሉ ሴቶች ግን መድሃኒዓለም አናታችሁን ያፍርስና፣ ገላችሁን እንደዚህ በየኮብልስቶኑ ቸርችራችሁ ከጨረሳችሁ በኋላ ሶሻል ሚዲያ ላይ ይወጡና ገንዘብ የሎሎ ወንድ አይመቻኝም፣ ንፍጣም፣ ወይኔ በላቸው የሚያስብል ንግግር ነው ያሁኑ አሁን እንስቅ ወይ እንሳቀቅ? አንቺስ ከፋ እናቴ፣ እንዴ መቀመጫዋ ሲመታ መቀመጫዬ ካልተመታ በለሽ ፉክክር። ምን አለ ማነስሽ የሚሰማሽ በእውቀት ምናምን ቢሆን። ወይ ጉድ፣ ወይ ጉድ፣ ወይ ማነው የማይመጣብን የለም ባይዘ ወይ እንደ ሴት ማሸነፍ የምንችለው ማለት ነው። ሰውን ገደል ግቡ አይመለከተኝም መለከተኝም ስለ እናንተ ሀሳብ ማለት ስንጀምር ነው አለቅ ማህበረሰብ የምትከታ ገደል ለመጋቢ ምክንያቱም የማህበረሰብ ፕሪንሲፕል አንቺ ይመጣለው። ከዛ ደግሞ ሌላ ነገር የምትከታይ ደግሞ ከማህበረሰቡ አጌንስት ስሎንሽ ደግሞ ማህበረሰቡ አንቺ ላይ ይነሳብሻል። እንዴት አባሽ ብደፍሪ ነው ራሽኑት መርጮ ሙ ተብለሽ፣ ልጅና አባት ተለያያለሽ ተብለሽ፣ ያንቺ መሞት፣ ያንቺ መደብደብ ምናም ነው። እና ምልልሽ ነው። እራስሽን ስትመርጭ ነው በቃ ህይወት የምትኖሪው። ኤቭሪ ታይም ሁሉም ሰው የአንቺ ቤስት ኢንትረስት የለውም። ነቨር አውታዩ ነቨር። አንቺ እና እናትሽ ናችሁ ለአንቺ ቤስት ኢንትረስት ያላችሁ። አለቀ። በነገራችን ላይ እኔ እነዚህ ሰዎች ከየትኛው ማህበረሰብ እንደመጡ ከየትኛው ፕላኔት እንደመጡ ነው ግራ የሚገባኝ። ማለት ነው ወደድሽም ጠላሽም የምትኖሪው ከማህበረሰቡ ጋር ነው። ስትውጪ ደህና ዋልሽ፣ እንዴት ዋልሽ ስትመጪ ደህና መሸሽ ብሎ የሚቀበልሽ ማህበረሰቡ ነው፣ ጎረቤትሽ፣ በአካባቢሽ ያለው ተረዳሽ። ስለዚህ ከእነዚህ ማህበረሰቦች ጋር ተጣልተሽ ከማን ጋር ልትኖሪ ነው? ማህበረሰቡ እንትን ማህበረሰቡን ወጣ ያለ ባህሪ፣ ለምሳሌ ከማህበረሰብ ያፈነገጠ ባህሪ ሲኖርሽ አ ማህበረሰብ ይቃወምሻል። ምንም ጥያቄ የለውም። ማህበረሰብን የሚያንቋሽሽ የሚያሰድብ፣ ከባህላችን ከትውፊታችን፣ ከሃይማኖታችን አንጻር የሚያሰድብ ነገር ስታረጊ። አዎ አንድ ሴት ለምሳሌ ከባሏ ጋር አልተስማማችም፣ ባሏን ፈታች። ይረዳል እኮ ማህበረሰብ። ባልሽ እየቀጠቀጠሽ ኑሪ አይልም ማህበረሰብ። ተስማሙ ብሎ በሽምግልና ሊታረቁ ሊያስታርቁ ይሞክራሉ። በሽምግልና አልስተካከል ካለ ችግር እኮ ወንዱ ልጅ ጋር ብቻ ላይሆን ይችላል፣ እሷም ጋር ሊሆን ይችላል። ግን የአቅም ጉዳይ ወንዱ የበለጠ ስለሆነ ድብደባም ሊኖርባት ስለሚችል ምናምን፣ እየተደበደብሽ ኑሪ፣ ራስሽን እየተጎዳሽ ኑሪ የሚል ማህበረሰብ የለም። እኔ ከየትኛው ማህበረሰብ ጋር እየኖራችሁ እንዳልተስማማችሁ ነው ግራ የሚገባኝ። የእኛ ማህበረሰብ ተቀጥቀጪ፣ ተደብደቢ፣ እንደ ባሪያ ኑሪ የሚል ማን የለም፣ የለም እንደዚም ካለ ልክ አይደለም። ሌላው አንቺ ያከበርሽውን ማንነትሽን ማንም ያከብርልሻል። አንቺ ያራከስሽውን፣ ለምሳሌ አንቺ ጥሩ የሆነ ስነ ልቦና ካለሽ፣ አስተሳሰብሽ ብስል ከሆነ ጥሩ ከሆንሽ ሰው ሁሉ ያከብርሻል። ምክንያቱም አስተሳሰብሽ ከማንም ተመራጭ ያደርግሻል። አንቺ የወረድ አስተሳሰብ የምታስቢ ከሆነ ገና ለገና ራስን መውደድ የሚባለው ቋንቋ የሚገለጸው በጋጠወጥነት ከሆነ ማህበረሰቡ አሁ ይወቅስሻል። ምንም ጥያቄ የለውም። ከማህበረሰብ ተጣልታችሁ የትኛው ፕላኔት ልትኖሩ ነው? እሺ ኢትዮጵያ ኢትዮጵያ አልተመቻችሁም። ውጪም እኮ ብትሄዱ ባህል አላቸው እነሱም የራሳቸው። የትም ሀገር ብንሄድ እኮ ባህል አለን ይሄ ሴትን ልጅ መብት ለማስከበር ተብሎ እየተሄደበት ያለው መንገድ ወንድ ጠል እንዲሆኑ ማህበረሰብ ጠል እንዲሆኑ የሆነ የራሳቸውን ግሩፕ ተመሳሳይ የሆነ ካራክተር ያለውን ግሩፕ ሰብስበው ከእነሱ ጋር ብቻ ይሄ እኮ ደስታን አያመጣም በነገራችን ላይ ከሆነ ነገር የሆነ ነገር ፍራቻ ሲኖርብን ከዛ ነገር ለማምለጥ የሆነ ነገር ውስጥ እንደመደበቅ ነው ምቾት ኖሮት ተስማምቶት ምናምን አይመስለኝም እና ማህበረሰብ ማህበረሰብ ማህበረሰብ፣ ሴቶች ራሳችሁን አክብሩ፣ ለራሳችሁ ቫሊዩ ስጡ፣ ለራሳችሁ ዋጋ ይኖራችሁ፣ በራሳችሁ እውቀት ይኖራችሁ። ምንድን ነው ቫሊዩ ያላት ሴት ሁኑ። ተፈላጊ ማለት ተፈላጊ ሲባል በመልክ በቁመና በውበት አይደለም። በእውቀት ብስል ያለ ሰው ሁኑ። በየቤቱ ያለውን ጉድ እኳ አናቅም ምን አይነት እንዲህ ድብድብ ደረጃ ያደረሳቸው ምናምን በደል ደረጃ መበዳደል ደረጃ ያደረሳቸውን እኮ በየቤቱ እያንዳንዱን አናውቅም። አሪፍ የሚባል የኑሮ ስታንዳርድም ያላቸው ሰዎች ይጣላሉ። ዝቅተኛ የሚባል የኑሮ ስታንዳርድ ያላቸው ሰዎች ይጣላሉ። ዝቅተኛ የምትባል ማህበረሰብ ውስጥ ምንድን ነው የኑሮ ስታንዳርድ ውስጥ የምትኖር ብስል የሆነች ሴት ነጥራ አምራ በእውቀቷ ልትታይ ትችላለች። ከፍተኛ የሚባል የኑሮ ሁኔታ ላይ ያለች ሴት አስተሳሰባው የወረደ ከሆነ ወርዳ ትታይ ትችላለች። የማጣት ያለማጣት ጉዳይ አይደለም። በቃ ብቁ ሁኑ፣ አይምራችሁ ብቁ ይሁን። ገመናችሁን አሳልፋችሁ ዝም ብላችሁ የምዘረግፉ አትሁኑ ተረዳችሁን? የሆነ የራሳችሁ የሆነ ባውንደሪ ላይን ይኑራችሁ። ሰው እንዲያከብራችሁ እናንተም ሰውን ማክበር ጀምሩ፣ አክብሩ። እንዴ ከማክበር ከሰው ጋር ተስማምቶ ከመኖር እኮ ምንም የሚታጣው ነገር የለም። መከተልም ያለብን ማህበረሰብን የሆነ እንትንን ሳይሆን ፈጣሪ ነው መከተል ያለብን መከተል ከተባለ ማለት ነው የፈጠረን አምላክ ሁሉም በየሃይማኖቱ ፈጠረኝ ብሎ የሚያምነውን አምላክ ነው መከተል ያለብን እንጂ ማህበረሰብን ከተከተልሽ ገደል ትገቢያለሽ። ማህበረሰብን አርባ አይነት ቦታ አትርገጡ እናንተ ማህበረሰብንም ወንድንም ጠልታችሁ የት እንደምትኖሩ እግዚአብሔር ያሳያል። በመጨረሻም እናንተ ቅዱስ ሌላውን እርኩስ አታድርጉ። እንድትከበሩ ከፈለጋችሁ ማህበረሰብ ወንድ ልጅ ብላችሁ የምታስቡትን አካል ክብር ስጡ። አለቀ። አያምሩም በእናታችሁ፣ ከነ አለባበሳቸው ከነ ጨዋነታቸው ምናምናም። የድሮ ዳንስ ደስ ይላል እኮ አንዳንድ እኮ አሁን የምናያቸው እኮ ከወላጆች ስልኮች ይጠበቅ የሚባል የሚያስብሉ ወላጆች አሉ። አንዳንድ ትልልቅ ሰዎች ና እንደዚህ አይነት ደግሞ ስርዓት ያላቸው የድሮ ትዝታቸውን ምናምን በቃ በእንደዚህ አይነት መልኩ ኢንጆይ የሚያደርጉ ሰዎችን ሲገኝ ማበረታታት ያስፈልጋልና በጣም ነው የሚያምሩት። በእርግጠኝነት ደግሞ በድሮ ወጣት ወጣትነታቸው ጊዜ በጣም ዘናጭ የነበሩና በጣም ቆንጆ ሴት ይመስሉኛል። አያምሩ? ምን ትላላችሁ? ውቢቱነሽ እን ሄሎ፣ ውቢቱነሽ፣ ትናንት የደወልኩልሽ ነኝ የደብረ እኮ ሚካኤል ዋል ነሽ አይደል? እኔ እኔ ውዴ ነኝ፣ ቆንጆ እኔ ነኝ የሁለት ያው አክስቴ ነች ያልኩሽ ማለት ነው በጣም ይሄን ስልክ ቁጥር የሰጠሽኝ አጋነው ጋሽ አድማሱ ጋ ነው። ታች አድርጎ ሀገር በጣም ደስ ይላል። በጣም እንዴት ነው ቅድም ስደውል በጣም ከሚገርምሽ ኃይለኛችንስ መቶልኛል። በጣም ብር ማለት ነው ቲስ ተክላይ ተቀድቼ ምናምን ብዬ ሀይለኛ ብር ስለመጣ ነው ብሩን ተቀባይቶኛለሽ ብዬ ሳይሆን የሚዲያ ግን ጥምቀቱ መሀል ደውላለሁ አገኝሻለሁ ወይ ነው ወይ እንደው በጣም ነው። እንደው በጣም ደስታሽን ነው ያልቻልኩት። ማርያም ወይ ባላዮሽ በቀረሽብኝ እንጂ በጣም ያን ዕለት አሳይሽ ሰውነት የትርክክ ሲል አንቺም ትርክክ አደረግሽ በምን በቃ ስልክ ቁጥሩን በምን ልስጠው በሚለው ዙሪያ ላይ ስልክ ቁጥሩን ሰጠሽ። በጣም ደስ አይልም። እሺ በቃ ስንት ሰዓት እንገናኝ? አሁን የሚኪያለት የሴን የሚኪያለት የሚካ ያለ እዚያ ደብረኮ እንዲያው ስታየኝ በመልክ ታውቂኛለሽ? አዎ መቼም አልጠፋብሽም። በእርግጥ

አዎ በፈጠረሽ የማሽን ላጠላ ስለሚያሰክር ነው፣ ራሴም ስለማይችል እሺ። ለእኔ ለየት አድርገሽ የገብስ ታደርግልኛለሽ። እሺ፣ እሺ። የእኔ ውዴ የእኔ ቆንጆ ደህና አደሪ። በጣም ነው እስከምንገናኝ ድረስ። ያው ምን ትሆኝልኝ፣ ምን ልሆንልሽ ነው። በቃ በዚህ ዙሪያ ላይ ብቻ ነው የምንነጋገረው? ጅንጀናም ፕሮማክስ አጎቴ እንግዲህ እንደቀጠለ ነው። ዋው ግፋበት። ሰላም ሰላም፣ ወደ ኢትዮጵያውያን እንደምን አላችሁ ሰላም አላችሁ። እንግዲህ ያው ሁሌ ባወራኋችሁ ቁጥር ኡፍ አንቺ ሴት ሰለቸሽን፣ ውይ የአንቺ ሴት ነገር ስትሉኝ፣ ገና ያንን ነገር ሳይ ውስጥ ያዝናል፣ እጅጉን ያለቅሳል። በእውነት ግን እያንዳንዱን ነገር ለመናገር ግዴታ ስላለብኝ ነው። ይኸው ነግሬያችሁ ነበር። ሁሌ በአስራ ዘጠኝ በአስራ ዘጠኝ ችግር አለ፣ የሚፈጸምብኝ ወንጀል አለ ብያችሁ ነበር። እንግዲህ ና እኔ እንግዲህ ትናንትና ሌሊቱን ሙሉ ቁጭ ብዬ ነበርክ እስከ አስር ሰዓት ድረስ ሌሊት፣ ያው አንዳንድ ጊዜ ሌሊት ልጄን ይመጣል ያጠቃብኛል፣ እንዲህ ደማችን ይወስዳል ብዬ ስለምል ሁሌም እንቅልፍ ካልወሰደኝ ካልደከመኝ በስተቀር ሌሊት ቁጭ ብላለሁኝ። እና እስከ አስር ሰዓት ድረስ ነበርኩኝ ትናንት ሌሊት ማለት ነው። አሁን ቀን ላይ ጠዋት ትንሽ ወደ ቤተ ክርስቲያን እሄዳለሁ ብዬ ቸርች ምናምን በቃ አልቻልኩም፣ ደከመኝ ሌሊቱንም ስላደርኩኝ ደከመኝና ልክ ከስምንት ሰዓት በኋላ ምናምን ትንሽ ሲጫጫ ነኝ ተኛሁኝ። ትንሽዬ እረፍት ላድርግ እስኪ ሌሊት ደግሞ ቁጭ ብዬ ስለማድር እረፍት ላድርግ ብዬ እረፍት ለማድረግ ትንሽ ያው በተኛሁበት እንቅልፍ ወሰደኝ ማለት ነው። እንግዲህ እንቅልፍ ሲወስደኝ ልጆቹ አሉ እነዚህ ሶስት ፍሬ ህፃናቶች አሉ እና ይኸው እንግዲህ ይሄ ምስኪን ሰቆቃ የሚደርስበት ህፃን በመስኮት ኳኳኳኳ ሲደረግ ህፃናቶች መስለውታል እሱ ከውጭ ልጆች አንዳንድ ጊዜ ስለሚጠሩት ህፃናቶቹ ናቸው ብሎ መስኮቱን ክፍት ሲያደርግ ነው የሚለው። እንግዲህ ህጻን ልጅ መስኮቱ ከከፈተ በኋላ በጓንት በሚመስል በጥቁር ጓንት እጄን ተጫነኝና ና ከዛ በኋላ ፈዘዝኩኝ። የምናገረውን አላቅም መሆነውን አላቅም። ከዛ በኋላ ሌሊት በሩን ከፍተህ ተውልኝ፣ በሩን ከፍተህማ ት ተውልኝ ከሆነ በሩን ገንጥዬ ገብቼ እናትህን ቆራርጫ ትሄዳለሁ። እንግዲህ የፖሊስ አካላት የህግ አካላት እንግዲህ ከዚህ ሰው ጋር ምንም አይነት የባልና የሚስት ነገር እንደሌለኝ ታውቃላችሁ። ልጅ የግብረ ሰዶም ጥቃት የፈጸመበትን እኔ ግብረ ሰዶም ጥቃት እየፈጸመ ደሜን እየቀዳ አይጥ አድርጎ እንዳሻንጉሊት እየተጠቀመብኝ ይህን ሁሉ ነገር እንግዲህ የተከበረ ቦታ ነው መከላከያ ግቢ ብዬ ቁጭ ብዬ ይሄን ሁሉ ወንጀል ሲፈጽምብኝ ውድ የፖሊስ አካላት የህግ አካላት እውነት ክስ የመሰረትኩበት ቦታ መጥቼ የተናገርኩበት ቦታ መጥቼ እሱን ችግር ያስረዳሁበት ቦታ ውሸትሽን ነው ብላችሁ አስለቅሳችሁ አሳዝናችሁ ትሸኙኛላችሁ። ይህንን አቤቱታዬን ለማን ላስረዳው? ማን ስማኝ? ለማን የህግ አካል ላድርስ ይህንን ነገር? ኧረ እባካችሁን ድረሱልኝ፣ የህግ አካላት! ኧረ እባካችሁ፣ ኧረ እባካችሁ፣ ይህንን ሰው አንድ ነገር አድርጉልኝ። ኧረ ስለ መድኃኒዓለም ልለምናችሁ፣ ኧረ ስለ እግዚአብሔር፣ ስለ ህፃናት አምላክ ልለምናችሁ ያረባካችሁ ብቻዬን እንዴት አርጌ ልቋቋመው? እንዴት ልቻለው? ብቻዬን ሴት ልጅ ነኝ፣ እንዴት ልቻለው? ከአጠገቤ ወንድ የለም፣ እኔን የሚጠብቀኝ አካል የለም። ሶስት ህፃናቶችን ይዣለው፣ ማን ያድነኝ? ያረባካችሁ የህግ አካላት ድረሱልኝ። ያረባካችሁ ከአቅሜ በላይ ሆነ፣ እንዴት ልሁን? ሰሞኑን እንግዲህ ሴትና ሶስት ልጆቿ በተመለከተ የተለያዩ ጉዳዮችን እየሰማን ነው። እንግዲህ እናቃታለን የሚሉ ሰዎች እየዋሸች ነው እያሉ ይገኛሉ። ከዚህ በፊት አንድም አቃት ሴታለች ና በጣም ቆንጆ ወጣት ነች፣ በጣም ዘናጭ የተባለች ልጅ ነች። ተከራይታ ነበረ የምትኖረውና ለሊት ላይ እየመጣ የሚደፍረኝ አካል አለ ብላ ትናገራለች ለሰዎች ማለት ነው። ና ማንም የሚያምናት አልነበረም በሰዓቱ። ከዛ ሁሌ እንግዲህ እንደዚህ አይነት ነገር በተደጋጋሚ ሲፈጸምባት ለፖሊስ አካላት ብትናገር፣ ምንም ብትል ምንም ሊያገኙ ስላልቻሉ በቃ ጆሮ የሚሰጣት አካል አልነበረም። የሆነ ሰዓት በቃ ተረሳች ማለት ነው። ቤትን ብትቀይር፣ ምንም ብታደርግ ምንም አይነት መፍትሄ አላገኘችም። ከዛች ሴት እያደረ እያደረ እያደር ወደ ማበድ ሄደች ና አሁን እንግዲህ በቃ ራሷን እስካ ለማወቅ ደረጃ ደርሳለች። አብዳለች ባጠቃላይ እና እንደ ሀሳብ እንግዲህ ለሌላ ሰው የማይታየው ግን ለእሷና ለልጆቿ የሚታይ የሆነ መንፈስ ካለ አላቅም። እንደ ሀሳብ እንደ እኔ ግን እዛ አካባቢ ላይ ያላችሁ ሰዎች እንደው ከቻላችሁ ብትተባበሯትና የሴኩሪቲ ካሜራ የሚባል ነገር አለ። መቼስ ለቴክኖሎጂው አዲስ አደለንም፣ እናውቃለን። እውነት የምታወራው ነገር እውነት መሆኑንና አለመሆኑን በዛ ማረጋገጥ ቢቻል ካሜራ ተገጥሞ ቤቷም ውስጥ እሷ ቤት እንኳን ባይቻል እንኳን ይመጣል በተባለበት ሰዓት ለማየት ካሜራ ተገጥሞ ቼክ ቢደረግላት የእኔ ሀሳብ ነው ማለት። አንዳንዴ አይ ውሸት ነው ምናምን ብሎ በቸለተኝነት የሚታለፉ ነገሮች በኋላ እውነቷን ነበር እንዴ የሚል ነገር ውስጥ ያስገባልና በዚህ መልኩ አላቅም እንግዲህ፣ ታስቦ ከሆነ አላቅም፣ የካሜራ ጉዳይ ወይም ደግሞ በዚህ መንገድ ተደርጎ ምንም አይነት ነገር ሳይገኝ ከሆነ አላውቅም። ግን ካልተደረገ በዚህ መንገድ በካሜራው በኩል ታይቶ እውነት ነው ወይስ አይደለም የምታወራው ነገር የሚለው ነገር ቢጣራና ብትታገዝ። ምክንያቱም ሚዲያ ላይም ቀርበው ልጆቹም የሚያወሩት ህጻናቱ የሚያወሩት ነገር በጣም ከአእምሮ በላይ ነው የሚሆነውና ሁለት አይነት ነገር ሊኖረው ይችላል። ሃይማኖታዊም፣ ማለትም ከመንፈስ ጋር የተገናኘ ነገርም ሊሆን ይችላል። በሳይንሳዊ መንገድም እንግዲህ አንድ የሚገኝ ነገር ሊሆን ይችላል። ያው እንዳልኩት ይሄ ካሜራ ቢኖር ቤቷ ውስጥ ኢቭን መኝታ ቤቷ ውስጥ ሁላ ቢኖር እና እውነት ነው አይደለም የሚለው ነገር ቢረጋገጥ ሊው እንግዲህ ለሚሰማውም ሰው እረፍት ነው። በተለይ ደግሞ ለእነዚህ ህጻናትም ይሄ ነገር እውነት እውነት እውነት ከሆነ ቢረጋገጥላቸው በጣም መልካም ነውና እንግዲህ የሚመለከተው አካላት ይህንን እገዛ ቢያደርጉላቸው እኔ እፍረተ ስጋ ስለተገረዘ አራት አይነት ከለር ያሳይ ነበር እንዴት አረንጓዴ ቢጫ ቀይ ጥቁር ይቀያየራል እና ማለት ምኑ ነው የሚቀያየረው ብልቴ ማለት ነው እራሱ ብልቴ ይቀያየራል ከለሩ ይቀያየራል ለምን እንደሚቀያየር እኔ እዛኔ አልገባኝም እኔን እራሱ ማለት ነው ግን አመኝ የሚገርምህ እዛኔ ህመሙ አይሰማኝም ግልም ይላል ሳይሆን ሁለት ቀን ቢጫ ከለር ከሆነ ከዛም በኋላ ደግሞ ነጭ ይሆናል ከዛም በኋላ ደግሞ ቀይ ሆነ። የአንተ ዕቃ የጭፈራ ቤት መብራት ነው እንዴ? እንደዚህ ቦግልም የሚለው እንደዚህ በከለር የሚያውጣል ነው። የትም ያልተነዳ ዜሮ ዜሮ። እኔ ውሹ ብሬን ሳልቆጥብ ሰባት መቶ በባለፈው አውጥቼ የእርጅና መከላከያ ገዛሁኝ። ግኒኒ ሰባ መቶ አባቴ የሞት ሰባ መቶ ድረሃሜን አውጥቼ እሱን ገዛሁኝ። እሱ ግዢ ያለውን እንዳለ ግዙ ያለውን ገዛለው። እሱ ሁኑ እንዳለ ሆናለሁ። ክኒኑን እየተጠቀምሽ ነው ማለት ነው? ወጣዋለሁ፣ እየቆጠርኩ በየሶስት ቀን እያራራ ለውጣለሁ። እኔ ምን አውቃለሁ። ዴ ያው ገና ነሽ ብዬ ነው እርጅና መከላከያ። ልጅ ነኝ ግን እሱ ስላለ ነው እዚህ ስር ሲሽ እንዳይሸበሸበባችሁ እራሳችሁን ጠብቋለሁ። ምን ነው ውሽጌ፣ ምን ነው ጥሩ ልጅ አልነበርሽ እንዴ? ምን ነው ባለፈው፣ ገና አሁን ነው ሀያ አንድ አመት ኔ ያስኩት አሁን ነው የሞላኝ አላልሽ? ከመቼው ወደ እርጅና መድኃኒት መከላከያ መድኃኒት ወደ መዋጥ ገባሽ? ኧረ ትክክለኛ ለትዳር የሚሆን ወንድ አንደኛ ሰካራም ሰካራም፣ ቺታ አረግብሽም፣ ሴቶች ስለማይፈልጉት ቺታ አረግብሽም። ሌላው ደግሞ ብር የት እንደሚያስቀምጥ ሲሰክር ይነግርሻል፣ የስልኩን ኮድ ይነግርሻል። እናቴ አትሳሳቺ፣ ሰካራም ቤት አይሰራም፣ ቢሰራም ቶሎ አይገባም፣ ቢገባም ቶሎ አይተኛም፣ ቢተኛም ቶሎ አይነሳም፣ ቢነሳም ወደ ዱላ የሚያመራ። ይህን ያውቁ ኖሯ? የሰው ልጅ በየቀኑ እነዚህ አምስት ነገሮች አስፈልጉታል። አንደኛ፣ 50 ግራም ፕሮቲን ማለትም 8 እንቁላል፣ ሁለተኛ፣ 80 ሚሊ ግራም ቪታሚን ሲ ማለትም አንድ ትልቅ ብርቱካን፣ ሶስተኛ፣ 1000 ሚሊ ግራም ካልሲየም ማለትም ሶስት ብርጭቆ ወተት፣ አራተኛ፣ 60 ግራም ፋት ማለትም ሁለት አቮካዶ፣ አምስተኛ፣ 80 አይ ዩ ማለትም ከ10 እስከ 30 ደቂቃ የፀሐይ ብርሃን። ይህን ታውቂ ኖሯል? የሰው ልጅ በተለይም ኢትዮጵያ ውስጥ በአሁኑ ሰዓት ከበቂ በላይ ኦቨርዶዝ የፀሐይ ብርሃን እየወሰደ ይገኛል ከንግግርሽ እንደተረዳሁት እኔ አሁን ሰው አለመሆኔ ነው በእውነት እንደ ሐሳብ እንደ ሐሳብ አሁን የጠራሻቸውን ነገሮች በሙሉ በፀሐይ ብርሃን አባስተሽ ንገሪን ማለት ስንት ሰዓት ልንሞቅ እንደምንችል ማለት ነው ስምንት እንቁላል ሶስት ብርጭቆጠት ቡርትከ ምናምናል የእኔም በቤት እንቁላል በአሁኑ ሰዓት ስንት እንደገባ ታውቂያለሽ ነው እኛ ራሳችን ጥለን የራሳችንን ጠብሰን የምንበላው ወይ ጉድ ወይ ጉድ። ቀልደኛ ገበሬ በሰኔ ይሞታል። ሰኔ መቼ ነው? መቼ ደግሞ ሞቹ? የኔ መቤት፣ አንቺ በደህና ጊዜ ነው ያበድሹ። በእውነት ጥሩ አያያዝሽ፣ ደግሞ እንዴት እንዴት ጥሩ መሰለሽ። እንዴት ሰው በቁሙ ይቃዣል! እስቲ አጠገቧ ያላችሁ ቀስ ቀስ ቀስ ቀስ አርጓት። ተነሽ፣ ነክቷል፣ እየቃዣሽ ነው፣ ነክቷል። እስቲ ቁርስ ደርሷል፣ ፍርፍር ትንሽ ዘይት ጠብ አድርገንበታል። ጨው አለው ጨው አለው ችግር የጨው ችግር የለም፣ ጨው አለው። እሱም ቢበሏት እስኪ ስትበላ ትነቃ ይሆናል ከሕልም እንደዚህ ዋጋችሁን በአደባባይ የሚመሰክርላችሁ ልጅ ይስጣችሁ፣ አሜን በሉ አሜን በሉ በእውነት ደስ አይለም። እናቱ እንጨት ተሸክማ ከሰል ተሸክማ አናቷ ላይ በቃ ብዙ ዋጋ ከፍለው እንዲኮ ነው። ባይዘዌ አብዛኛው ኢትዮጵያ ኑሮ እንዲ ነው። የምሬን እኮ ነው። በቃ ዋጋ ከፍለው ነው ቤተሰቦች ልጆቻቸውን አስተምረው የሚያስመርቁት ለዚህ ወግ ማዕረግ የሚያደርሱት። ግን ያም ልጆች አንዳንዱ እንደዚህ በዚህ አይነት መልኩ ዋጋቸውን ሲናገር ይታያል። አንዳንዱ ደግሞ ሲወቅስ ወላጆቹን ምን እነሱ እያለ እንደዚህ ዋጋ ከፍላ ያስተማረችን እናትን የተሻለ ስራ ሰርተ እንደምታኮራት ከዚህ በላይ ተስፋ እናደርጋለን። ይቅና ሶስት ነጥብ አምስት ሚሊዮን ብር ተከፍላት ተወዳጃ የሚዲያ ባለሙያ ሊያ በሶስት ነጥብ አምስት ሚሊዮን ብር የብራንድ አምባሳደርነት ስምምነት ከኢትዮ ቱርኪ ጋር በዛሬው ዕለት አከናውናለች። በጣም ኃላፊነት በሚሰማው አይነት መልኩ ህብረተሰቡን እያገለገለ ካለው ኤስቴቲክ ሴንተር ጋር ትልቅ የስራ ውል ስምምነት አድርገናል። ኮንግራ ሊያ እንግዲህ በጣም ደስ ብሎናል። እንኳን በዚህ መንገድ አየንሽ። ያው እንደሚታወቀው የኢቤስ ቴሌቪዥን ጋዜጠኞች ከነበሩት በተለይ በጣም ጠንካራ ከሚባሉት ጋዜጠኞች መካከል አንዷ ነበረች ሊያ። ታቋታላችሁ እንግዲህ። ከኢቤስ ከለቀቀች በኋላ ከሚዲያ ጠፍታ ነበረ። ምንም አይነት ስራ ስታስተዋውቅ ወይም ደግሞ ይዛ የመጣችሁም ምንም አይነት ነገር አልነበረም። አሁን በዚህ መንገድ ተከስታለች። አሪፍ የስራ ጊዜ እንዲሆንልሽ እንመኛለን። ወይስ ማስታወቂያ ነው? በሉኝ። ሄኖክ ድንቁ አገባ ወይስ ማስታወቂያ ነው? ምንድን ነው አልገባንም። እስቲ የገባችሁ ሰዎች ማስታወቂያም ከሆነ ማስታወቂያ ነው፣ አይ እውነትም አግብቶ ከሆነ አግብቶ ነው በሉን። እንግዲህ ካገባ ኮንግራ ወንድማችን። አላውቅም ግን እንደሆነ ሙዚቃው ምናምን የዛ መንፈስ አለው የሰርግ እያገባ ነው ምናምን የምራ ግብቶ ከሆነ ስ ያግብቷል። የሰማችሁ የውስጥ ሚስጥሩን የሰማችሁ ሰዎች አዎ የእውነት አገባኩ ኔ ታሪክ ተቀየረ። በሉ እንግዲህ ውዶቹ የዛሬ ቪዲዮች እነዚህን ይመስሉ ነበረ። እንደወደዳችኋቸው ተስፋ አደርጋለው። እንግዲህ ያው የዚህ ቤተሰብ አባል የሆናችሁ ላይክ እና ሼር በማድረግ ትብብራችሁ እንደቀጠለ ነው። ያልሆናችሁ ደግሞ ሰብስክራይብ አድርጉ። ሰብስክራይብ የምታደርጉት እንዴት ነው? እንዴት ነው ቤተሰብ የምትሆኑት የሚለውን ነገር ትንሽ ነው ማብራሪያ ለስ አያቷት ቡችሉን ያው ትንሽ የአይኗ ጉዳይ እንደነገርኳችሁ ነው። እና እሷን የመሰለች ቀላም ወንደል ወንደል ያለች ሰብስክራይብ የምትል በተናለች፣ እሷን በመንካት እንዲሁም ላይክ እና ሼር በማድረግ ሀሳብ አስተያየቶቻችሁን ደግሞ ኮመንት መስጫ ሳጥኑና ማድረግ ቤተሰብ መሆኑ ይቻላል። ኢትዮጵያ ውስጥ ያላችሁ ቪፒኤን እያበራችሁ ቪዲዮቻችንን እዩ። እንድሰራባቸው የምትፈልጓቸውን ቪዲዮዎች ኤፍራታ ዝና ኒው የሚል የቲክቶክ አካውንት አለኝ እዛ ላይ ሜንሽን አድርጉኝ። የኢንስታግራም እና የቲክቶክ ገጼን ፎሎ አድርጉ፣ እንዲሁም የዩቱብ ቻናሌን ሰብስክራይብ አድርጉ። ይም መቻችሁ